ግዳሚ ቡናችን እንደቀጠለ ነው። ሀኒዬ አሁን ደግሞ በተመልካቾች ዛሬ የኢትዮጵያ ታምርት ንቅናቄ ምን ይመስላሉ ብለን በከተማችን ባሕር ዳር ያሉ የተለያዩ ተቋማትን እየጎበኘ ነው። ዛሬ ከነዛ ውስጥ ደግሞ በጣም አንጋፋ የሆነው እና ባሕር ዳር ላይ በርካታ ወጣቶችን በርካታ ልጆችን ቤተሰብ ሆኖ ያሳደገ ተቋም ውስጥ ተገኝተናል። አዎ እዛ እንደምንመለከተው ስራ የእድገት መሰረት ነው የሚል ከኋላችን የምናየው የ ስራ መርህ ተመልክተናል እና እኛም እንግዲህ ቀደም ሲል የገለጽከው ሰው ልዬ ባህርዳር ከተማ ውስጥ በተለይ ደግሞ አንጋፋ ከምንላቸው ተቋማት መካከል የባህርዳር ጨርቃ ጨርቅ ፋብሪካ ተገኝተናል አዎ በርካታ የባህርዳር ልጆች እንግዲህ ቤተሰባቸው በተለይ ደግሞ እናት የት ነው የምትሰራው? አባት የት ነው የምትሰራው ሲባል፣ በፊት ብዙዎቹ ኮተኒ ወይም ጨርቃ ጨርቅ ነበር የሚሉና እንግዲህ ለባህር ዳር መሰረታም የራሱ የሆነ አስተዋጽኦ ያደረገ አንጋፋ ተቋም ነው። ዛሬ ባህር ዳር ጨርቃ ጨርቅ ጋር ተገኝተን ደግሞ የሰራተኞች የስራ ላይ ያላቸው እንቅስቃሴ ምን ይመስላል፣ ህይወታቸው ውስጥ ደግሞ ምንድን ነው የሚመስል የሚለው ልናሳያቸው ነው። አዎ እንግዲህ ያለንበት ተቋም ባህር ዳር ጨርቃ ጨርቅ ፋብሪካ እንግዲህ በ1954 እንደተመሰረተ ከ1954 ጀምሮ ደግሞ አሁን እስካ ባለንበት ጊዜ ድረስ ትልልቅ ምርቶችን ለማህበረሰቡ ተጠቃሚ እያደረገ አንጋፋ የሙያ አጋሮችንም ያፈራ ተቋም ነው እና እኛም እንግዲህ ይህን ተቋም መጠን ስንጎብኝ እጅግ በጣም ደስ ይለናል። ምንድ ነው የሚሰሩት ያለው ነገር ምን ይመስላል የሚለውን ደግሞ ወደ ውስጥ ገባ ብለን የምንመለከት ይሆናል። ወደ ውስጥ ገባ ብለን እንመለከታለን። የተከበራችሁ ተመልካቾቻችን አሁንም አብራችሁን ቆዩ። ውስጥ እንገባና ሰራተኞች ጋር ያለውን ስራ እናያለን። እኛም ደግሞ እንሞክራለን ብለን ተስፋ እናደርጋለን። አብራችሁን ግቡ። ሰላም ነው። አንድና ቆየህን ቀጠራችን መሰረት መጥተናል። አን፣ ወደ አንጋፋው ድርጅታችን ባህር ዳር ጨርቃ ጨርቅ በደህና መጣችሁ። ባህሩ አድማሴ ይባላለሁ። የፕላንና ማኔጅመንት ኢንፎርሜሽን አገልግሎት ኃላፊ ነኝ። አማራ ሚዲያ ኮርፖሬሽን አሚኮ የመጣችሁ መሆናችሁን ስለአወኩኝ እንኳን ደህና መጣችሁ በድጋሚ። የበረካ ፕሮግራማችሁ በአብዛኛው በወጣትም በአዛውንቱም የሚደመጥ ፕሮግራም እንደመሆኑ መጠን ይህንን ፕሮግራማችሁን በባህር ዳር ጨርቃ ጨርቅ ለመስራት ስለመጣችሁ በድጋሚ እንኳን ደህና መጣችሁ ብያለሁ። በጣም ደስ ይላል። እንግዲህ ኮተኒ በጣም አንጋፋ ተቋም ነው እና በ1954 ተመሰረተ በ1954 እንደ ሀበሻ አቆጣጠር በ1954 ተቋቋመ ነው የሚለው በታሪክ ወይም ደግሞ በፈረንጆቹ በእነሱ አቆጣጠር በ1961 እንደ ግሪጎሪያን አቆጣጠር ማለት ነው ነው የተቋቋመው። ስለዚህ ከ55 እስከ 60 ባለው አመት ውስጥ እድሜ ያለው ማለት ነው። እናም በጣም አንጋፋ ነው እንደ ድርጅቱም በጣም ቆየት ያሉ አንጋፋ ሰራተኞች አሉን በድርጅታችን ውስጥ። ወጣቱንም አዛውንቱን የሚያካትተ ድርጅት ነው ማለት ነው። በጣም አሪፍ። ስለዚህ ውስጥ እንግባና ሰራተኞች ማግኘት ይችላል አይደል? ይቻላል። በጣም አሪፍ እናመሰግናለን። ምንም አይደል። እሺ እሺ እሺ። ወደዚህ ነው የምንገባው? አዎ፣ በዚህ ነው በዚህ ነው የምንገባው ነው። ደስ የሚለው አንጋፋ መሆኑም እንግዲህ አጸዶቹ ያሳውቃሉ ማለት ያሉ እጽዋቶቹ በጣም ልክ ነው። ዛፎች እድሜ ጠገብ ዛፎች ናቸው እንደ ሰዎቹ ማለት ነው። ዛፎች እድሜ ጠገቦች ናቸው፣ ቆየት ያሉ ናቸው። በጣም ደስ ይላል። እንክብካቤም በዛው ልክ ነው እና ወደ ፈትል ዲፓርትመንት ነው የምንገባው። የመጀመሪያው ክፍል ፈትል ክፍል የሚባለው ነው እየገባን ያለ ነው። ይሄ ክፍል ደግሞ ዋና ስራው ምንድን ነው? ለግባትነት የምንጠቀምበትን ጥጥ ወደ ክርነት የምንቀይርበት ፈታይ ክፍል የሚባል ስሙም ፈትል ክፍል፣ ፈትል ክፍል ይባላል ማለት ነው። ወደሱ እሱ ነው እየገባን ያለ ነው። ይሄኛው እንደምታዩት የሳተላይት ስቶር እንደሚባለው ሁሉ የተቀመጠ ጥጥ በቅርበት ለተጠቃሚዎች የሚያገኙበት ለአጭር ጊዜ ብቻ ቆይታ ተቀምጦ የሚቆይበት ክፍል ነው ማለት ነው። ዋናው የማሽን ክፍሎች ወደ ውስጥ ገባ ስንል ነው የምናገኘው። ይህንኛው ለጥጥ ማቆያ ብቻ ነው ሳምፕል ማቆያ ብቻ ናቸው ማለት ነው። ስለዚህ ወደ ውስጥ ልግባና አንቺ እኔ ከፈትል ባለሙያዎች ጋር ቆይታ አድርጋለሁ። አንቺ ደግሞ ወደ ሽመና ክፍል ትሄጅና ቆይታ ታደርጊያለሽ። ባሮ ደግሞ ወደ ሽመና ክፍል ትወስደኛለ እኔ ማለት ነው። ደህና አስትልኝ። ሰላም ነው? እንደምን አለች? ሰላም ነው። አለን አለን። ስራ ሁሉ ሰላም። በጣም አሪፍ። አሁን የምገኘው የፈትል ክፍል ውስጥ ነው፣ በባህር ዳር ጨርቃ ጨርቅ ፋብሪካ ማለት ነው። እዚህ የመጀመሪያው ምዕራፍ የሚሰራበት የፈትል ክፍል ውስጥ ነው ያለሁት። ከዚህ ክፍል ምን ምን አገልግሎቶች አሉ፣ እንዴት ነው የሚሰራ የሚለውን እንግዲህ አጠገቤ ከአንድ ባለሙያ ጋር ቆይታ አደርጋለሁ ማለት ነው። አብራችሁ ቆዩ። በዚህ በፋብሪካችን ላይ ስለመጣ ደስ ብሎኛል። እንኳን ደህና መጣ። እኔ የምሰራው ፋብሪካችን ውስጥ አራት የስራ ሂደቶች አሉ። ከአራት የስራ ሂደቶች ውስጥ እኔ የምገኘው ጥጥ ላይ ወይም ስፒኒንግ በሚባለው ነው። ጥጥን ወደ አምልማሉ ወደ ክር ወደሚቀይረው ማሽን የመጣው ስፒኒንግ ላይ የመጣው እኔ የምሰራው ደግሞ ከዚህ ኦፕኒንድ ማሽን ኦፕሬተር ነኝ። ማሽን ኦፕሬተር ነ ስሜ ፋጡማ ብዱ ይባላል ነው ች ለማድረግ ነውህ ክሩን ይህግር ቀጥታ ጥጡ ወደ አምልማሎ የሚቀይረው ይሄ ነው ማለት ነው። ስለዚህ ቀጥታ ይሄኛው ጥጡ ከዛለ ከገበያ ተገዝቶ ነው የሚመጣው። ከዚህ ውስጥ የሚመጣው ቀጥታ ያንን ጥጡ ወደ አምልማሎነት ይቀየራል። የሚቀይር ማሽን አለ። ከአምልማሎነት ከቀየረው በኋላ ወደ ክርነት የሚቀይር ማሽን አለ ማለት ነው። ከዛ ወደ ክርነት ከተቀየረ በኋላ ው ወደ ሽመናወም ደሞ ወደ ው የሚሄደው ማለት ነው። ይሄ ያበቃለት አይደለም። አምልማሎ ነው ገና ጥጡ ከገበያ የመጣው ማለት ነው ተዳምጦ ይሄ የተዳመጠው ጥጥ ማለት ነው። እናቶች በተለምዶ ነድፈው ጥጥ ፍሬውን አውጥተው ምናምን አይደለ ፈትሎ ክር የሚያደርጉት። እኛ ደግሞ ይሄንን አመልማሉ የሚያደርገው ራሱን የቻለ ማሽን አለው የሚዳምጥ ማሽን አለው። ይህን ከዳመጠልን በኋላ ኦፕኒንግ ወይም ደግሞ የሚባለው ይህንን ወደ ክርነት የሚቀይርን ማሽን አለ። ወዛ ወደ ክርነት ከተቀየረ በኋላ ቀጥታ ክር ከሆነ በኋላ ልክ የሚለበሱ የሚሰራው ማለት ነው፣ ወደ ሽመና ይላካል ማለት ነው። እዚህ ፈትል ክፍል ላይ ምን ያክል አመት ሰራችሁ? አስር አመት ይሆነኛል የተቀጠርኩት። ምን ደስ ይላል እዚህ መስራቱ ማለት? ሁሉ ነገር ደስ ይላል፣ አሪፍ ነው ማለት። አንደኛ ከስራ አጥነት እንትን ብያለሁ። ከዚያ በላይ ደግሞ በምትሰራው ስራ ትረካለህ። ደስ ይላል፣ አሪፍ ነው። ያው ስራው ጫና ቢኖረውም የከፈለ ክፍያና የምታገኘው ደግሞ ዝፍል ባይሆንም ይበቃ፣ ደስ ይላል። ሰርተ ስትሄድ ስትረካ፣ በምትሰራው ስራ ስትረካ፣ ደስ ይላል። ወያ ደግሞ ማለት ቤተሰባዊ ስሜት ምን ይመስላል? በጣም አሪፍ ነው። ማማች ነው የሚመስሉት፣ ወንድማማች ነው የሚመስሉት። ተሳስቦ ነው የሚሰራው። ሰራተኛ ካለቀም ጋር ሲሆን አንድ ነው በቃ፣ እህትማማች፣ ወንድማማች ነው የሚመስሉት። በጣም ተሳስቦ ተፈላልገን ነው የምንሰራው ማለት ነው። በአንድነት ነው ተቀባብለን፣ የመቀባበል ስራ ነው። ተቀባብለን የምንሰራው ደስ ነው የሚለው። መካኒኮችም አሉ፣ ባለሙያዎች አሉ፣ ኤሌክትሪካልም መካኒክም አሉ። እንደገና ደግሞ ኦፕሬተሮች ሴቶች አሉ። በቃ አንድ ላይ ነው ተሳስበን ነው የምንሰራው። አሪፍ ነው፣ ደስ ይላል። በቃ ምን ያከፈላል ያዝ ክሩን ብቻ ለመቀየር ቢያንስ በትንሹ አልሰራም ቢባል 100 ኪሎ ግራም በላይ ይሰራል። ሀገር መገለጫ ነው እና ፋብሪካው ማለት ማለት ቴክስታይል ባህር ዳር ቴክስታይል ጨርቃ ጨርቅ ፋብሪካ ማለት ለእኔ ትልቅ ነገር ነው ለእኛ ብቻ ሳይሆን ለማለት የኛ እናቶች የኛ አያቶች ምናምን ብዙ መስዋዕትን ከፍለውበታል ብዙ ነገርን አሳልፈውበታል ልጆችን አስተምረዋል ያው በትንሽ ብር ሲነግሩን ታሪካቸውን ሲነግሩን በትንሽ ብር ማለት ነው በአርባ ብር ምናምን ተነስተው ነው ከዚህ ደረጃ የደረሱ ልጆችን አስተምረዋል ልጆችን አሳድገዋል ብዙ ደረጃ ደርሷል ከእነሱ የምንወርሰው ነገር አለ እኛ ፋብሪካው ማለት በጣም ብዙ ስራጭን አቅፎ የያዘ ፋብሪካ እውነት ለመናገር ማለት ነው በጣም ትልቅ ነው። ብዙ ማለት 1500 በላይ ሰራተኛ ነው ያለው ፋብሪካው ማለት ነው የዛን ስራ ጭነት ቀንሶልናል። ያ ብቻ ሳይሆን ደግሞ ከዚህ ገብተውም ደግሞ ወጥ ወደ ሌላ ቦታ የሚቀጠሩ ብዙ አሉ። የስራ ልምድን እያገኙ ማለት ነው። እዚህ ፋብሪካ ላይ ሲቀጠሩ በዜሮ ነው የሚቀጠሩት፣ ምንም ሳያውቁ ምንም የስራ ልምድ ሳያይዙ ነው መጥቶ። ከዚህ ገብተው ግን ሙያ ለምደው ሙያቸውን አዳብረው ወደ ሌላ ቦታ እየሄዱ ነው ያሉ እና ማለት ትልቅ ነገር ነው። ለኔ በጣም ትልቅ ፋብሪካ ነው፣ ለትልቅ ነገር ነው። ይሄን ነው የማስበው። በጣም ትልቅ ሆኖ ተለውጦ ማለት ብዙ በቃ ዘመናዊ ማሽኖች ተተካክለው ራሱ ነው ትልቅ ነው። ማለት ደስ ይለኛል። የእውነት ለመናገር ማለት ነው በጣም ማለት አንጋፋ ድርጅት ስለሆነ ማለት ነው። ይሄ ማለት በጣም ትልቅ ነው የሌለ ነው ማለት። ሌሎች ፋብሪካዎች ጋር ቢታይ ራሱ ቢወዳደር ይሄ ትልቅ ፋብሪካ ነው። ምርቱ በደንብ ይመጣላችኋል የጥፍ ግብአት አለ ግብአት አሁን እዛት አካባቢ ነው እና ወደ ገንዳው እና አሁን እየገባን ያለ ነው ወደ ሽመና ክፍል ነው ይሄኛው ክፍል ደግሞ ከፈትል ክፍል የተመረተልን ዘፍን ክር ተጠቅሞ ወደ ጨርቅነት የሚቀይርልን የመሸመኛ ማሽኖች ያሉበት ክፍል ነው ማለት ነው እዚህ ክፍል ደግሞ ቆየት ያለ ጊዜ ያለውና ስለ ክፍሉ ሁኔታ ሊያስረዳ የሚችል ባለሙያ እናገኛለን ማለት ነው። ከሱ ጋር ቆይታ ታደርጋለሽ። እሳቸው ናቸው እሳቸው ናቸው፣ እናገኛቸው አቶ ሰርጊዮ ይባላሉ። አያስተለን ከአሚኮ ነው እንግዲህ እና አንጋፋ ተቋም ልንጎበኝ መጥተናል። እና ሰው ደግሞ በዚህ ክፍል ላይ አንጋፋ ሰራተኛ እንደሆነ ተገልጾልናል። ከእርሶ ጋር ቆይታ እናደርጋለን። መጀመሪያ እንተዋወቅ። ስሜ ሰፊው አለባቸው ይባላል በዚህ ፋብሪካ ውስጥ ለ28 ዓመት ያህል አገልግያለሁ። በጥገና ባለሙያ ነው የምሰራውም፣ የሽመና ክፍል የጥገና ባለሙያ ነው፣ የዝግጅት ማሽን ጥገና ባለሙያ ነው። እንደው እንግዲህ ቴክስታይልን ወይም ደግሞ ጨርቃ ጨርቅን ስናስታውስ አንጋፋ ባለሙያዎችን አብረን ነው የምናስታውሳቸው። እና እርስዎ በዚህ ረዥም አመት እንደመቆየቶት መጠን እንደው ምናልባት ትዝታ ይኖሮታል ከስራው ጋር በተያያዘ ብዬ አስባለሁ እና ከትዝታው እስኪ እንጀምር። ምን አይነት ትዝታ አለውት የሚለው ነው እንግዲህ ያው የባህር ዳር ጨርቃ ጨርቅ ፋብሪካ እኔ ከዚህ ፋብሪካ ከመቀጠሬ በፊት እናቴም አባቴም እዚህ ፋብሪካ ነው የሚሰሩ የነበረ። እነሱ ያው ለረጅም ጊዜ አገልግለው በጡረታ ሲገለሉ እኔም እንደ ማንኛውም ኢትዮጵያዊ በፋብሪካው ተወዳድሬ፣ መጀመሪያ ስቀጠር የአየር መቆጣጠሪያ የጽዳት ሰራተኛ ሆኜ የተቀጠርኩ። ከዛ በኋላ ያው አቅሜን እያሻሻልኩ በመምጣቴ ወደ ጥገና ባለሙያ ገብቼ የጥገና ባለሙያ ሆኜ እያገለገልኩ ያለው ሰራተኛ ነው። ያለ ትዝታ ካለዎት ቢያጫውቱ ደስ ይለና። ምንድን ነው እዚህ ፋብሪካ ያው ከሌለው የተቋማት ስራ ለየት የሚያደርገው ያው ብዙ ሰራተኛ ያለበት ፋብሪካ በመሆኑ ያው ዋና ኑሯችንም አንድ አይነት ነው። የተለየ ከሌለውም ለየት የሚያደርገው በተለይ ማህበራዊ ኑሮ፣ በእልቅሶም፣ በደስታም በማንኛውም ነገር ሰራተኛው ሁሉም አንድ አይነት አስተሳሰብና አንድ አይነት ህሳቤ ያለው ሰራተኛ በመሆኑ ከሌላው ተቋም የተለየ ነው። ለፋብሪካ ሰራተኛ መልካም። እስኪ አሁን ሽመና ክፍል ነው የምንገኘው እና ሽመና ክፍል ምን ምን ስራዎች ይከናወናሉ የሚለውን ደግሞ ይግለጽልን። ይሄ የሽመና ክፍል የዝግጅት ክፍል ነው። ይሄ ክፍል ያው እነዚህ ኮኖች ከፈትል የሥራ ሂደት የሚመጡ ኮኖች ናቸው። እነዚህ ኮኖች በዚህ ቅርጽ ከመጡ በኋላ ወደዚህ ማሽን፣ ዋርፒንግ ማሽን፣ ይሄ ዋርፒንግ ማሽን ይባላል። እነዚህን ኮኖች በዚህ ማሽን አማካኝነት በአንድ እንትን ውስጥ ቋት ውስጥ ይጠቀለሉና ወደ ሳይዚንግ ማሽን ኦፕሬተር ወደ ሳይዚንግ ማሽን ኦፕሬተር ውስጥ ይሄዳሉ ማለት ነው። እነዚህ ማሽኖች እነዚህ የምታያቸውን ኮኖች በአንድ ላይ ያደርጓቸዋል። በአንድ ላይ ከሆኑ በኋላ በዚህ አማካኝነት እነዚህ የምታያቸው ኮኖች ተጠቅለው በአንድ ቋት ከሆኑ በኋላ የተጠቀለለ ቢም ሲሞላ የራሱ የሆነ ሜትር አለው። የሚታዘዝበት አጀስትመንት አለው። በዚያ መሰረት ሲሞላ ይወጣና ወደዚህኛው ሳይዚንግ ማሽን የሚባል የማሽን ውስጥ ይመጣል። ከዚህ ከመጣ በኋላ በዚህ ማሽን አማካኝነት ቢሙ ጥንካሬ እንዲኖረው በዚያ አማካኝነት ይጠነክራል። ወደዚህ ይገባና እዚህ ሙቅ ሙቅ የሚባል አለ። አሁን አጋጣሚ ለጥገና ማሽኑ ስለቆመ ነው እንጂ በዚህ ውስጥ የሞቀ ስቲም አለ። በስቲሙ አማካኝነት ሙቅ አለው። ያ ሙቅ እንትን ስታርች ነው። ስታርቹ በዚህ ውስጥ ክሩን እያጠነከረው ይሄድና ሽመና ላይ ሲሄድ ስራው ክሩ እንዳይበጣጠስ ጥንካሬ እንዲሰጠው ያደርገዋል። ስቲም ነው። ከዚህ ላይ ደግሞ ሙቅ አለው። የተለያዩ ስታርቾች ከዚህ ውስጥ ይገባሉ። ኬሚካል ናቸው። በዚህ አማካኝነት በዚህ ክሩ ጥንካሬ እንዲኖረው በዚህ ሲሊንደር ውስጥ ስቲም አለ። በዚህ አማካኝነት ይገባና እዚህ ተጠቅሎ ይወጣል። ይህ የተጠቀለለው ቢም በዚህ አይነት ተሰርቶ በየአርቲክሉ ይሰራል። አርቲክል አለው፣ ትእዛዝ አለው። ዝም ብሎ አይደለም የሚመረተው። ይሄ የቢም ዋር ይሄ ሲመረት ነጋዴ እያንዳንዱ ትእዛዝ አለው። ከንግድ መምሪያ በሚሰጠው ትእዛዝ መሰረት ቢሞች ጥያቄ ይቀርባሉ። እነዚያ ጥያቄዎች በዚህ መጡና አንሶላ ከሆነ አንሶላ፣ አቡጀዴ ከሆነ አቡጀዴ፣ ከዚህ ጋር በትዕዛዙ መሰረት ተሰርተው እዚህ ዘጋጅተው ይቀመጣሉ። ከዚህ ከተቀመጡ ወንድ አሁን የምታዩዋቸው የተለያዩ አርቲክሎች ናቸው። እነዚህ አሁን ፖፕሊን ሺት 158 ይሄ ለአንሶራ የሚሆነው ቢም ይሄ ነው። ይሄ ማለት 160 አንሶላ የሚዘጋጅበት ቢም ይሄ ማለት ነው። ይሄ ከተዘጋጀ በኋላ ወደዛኛው ክፍል ወደ ሽመና የስራ ሂደት ክፍል ይሄድና አይደለም ያው ማሽኑ ድምፅ ስላለው አይሰማ ይችላል። ፊካኖል የሚባል የሽመና የጨርቅ ማሽን ፊካኖል የሚባል ማሽን በዚህ መልኩ ይገባና እዚህ ማሽን ላይ ይህ የዋር ፍቅር በዚህ ገብቶ ድርና ማቁ ተገናኝቶ ወደ ጨርቅነት ይቀየራል ማለት ነው። በዚህ የምታዩት ቅድም እዛ ላይ እያያቸው ጊዜ ተሰርቶ ወደ ጨርቅነት ተቀይሮ የምታዩት ቢም ማለት ይሄ ነው። ይሄ አሁን ወደ አቡጀ ወደ አንሶላ የተቀየረ ጨርቅ ማለት ነው። ስለዚህ የሽመና ክፍል የሥራ ሂደት የሚሰራቸው ስራዎች ያው ከዛ ከምታዩት ጀምሮ ከክር ጀምሮ እስከ ተጠናቆ ወደ ጨርቅነት እስከሚቀየር ድረስ የሚሰራበት የሥራ ክፍል የሽመና የሥራ ክፍል ማለት ይሄ ነው ማለት ነው። በጣም እናመሰግናለን። እነዚህ ምሰራው እንሰራላ ሰው ማለት ነው። አሁን እነዚህ ማለት ኦፕን ሄድ ማሽኖች ማለት ነው። ያኛው አይዴፍ ማለት ነው። አመል ማሎ ከገበያ ገና ከጥጡ ከገበያ ተገዝቶ መቶ እዛ ጋር የሚያበጥር ማሽን ራሱን የቻለ አበጣሪ ማሽን አለው። ከአበጣሪ ማሽን ተቀብሎ ደግሞ ልክ የሚያዳምጠው ወይም ደግሞ ጥጡ ወደ አመል ማሎነት የሚቀይረው ማሽን አይዴፍ ማሽን ማለት ደግሞ ይሄኛው ነው። ያየነው እዛ ጋር አመል ማሎ የሚያደርግልን ማለት ነው። ከዛ ተቀብሎ ደግሞ ቀጥታ ወደ ክር የሚቀይርልን ማሽን

ከዚህ በኋላ የምትሄዱበት ክፍል ወደ ጥራት ቁጥጥር የሚባል ክፍል አለ። የተሰረው የቢምንትም ክር ወደ ሽመና የስራ ሂደት ከሄደ በኋላ በፒካኖል በሚባል ማሽን አማካኝነት ጨርቁ ቢሙ ወደ ጨርቅነት ይቀየርና ሲሞላ ማሽኑ የራሱ አላርም አለው። ይቆረጥና ወደ ተጠናቀቀ ጨርቅ ክፍል ይሄዳል ማለት ነው። አሁን ገብተን ከወጣንበት ክፍል አሁን ገብተን ከወጣንበት የሽመና መሸመኛ መሳሪያዎች ካሉበት ክፍል ውስጥ ማለት ነው። ስለዚህ የመሸመኛ የሽመና ክፍል የስራ ሂደቶች ያው ክሮችን ወደ ጨርቅነት ቀይረው ወደ ተጠናቀቀ ክፍል ሊልኩ የሚችሉት የሽመና የስራ ሂደት የሚባለው ክፍል ይሄ ነው፣ ከዝግጅት ጀምሮ ማለት ነው። ዝግጅት የሚደረጉት ያው እዚህ የዋርፒንግ ማሽን ከክር ጀምሮ ወደ አንድ ቋት ይወስዱና በሚሙ አማካኝነት ወደ ሳይዚንግ ማሽን ወደዚህ ያመጣዋል። ሳይዚንግ ማሽን ደግሞ በራሱ የሙቅ ስታርችና ስቴም አማካኝነት ወደ ወዳንድ የተጠቀለለና በዚህ አማካኝነት ጥንካሬ እንዲኖረው ፍሩ ወደ ሽመና እስራኤል ይሄዱ። ሽመና እስራኤል ደግሞ አሁን ባሳየዋችሁ አማካኝነት በመሸመኛ መሳሪያው አማካኝነት ተሸምኖ ወደ ተጠናቀቀ ጨርቅ ይገባል ማለት ነው። በጣም እናመሰግናለን አቶ ሰፊው። እንግዲህ ከአማራ ሚዲያ ኮርፖሬሽን የቅዳሜ ቡና የበረካ መሰናዷችን ይህን አንጋፋ የባህር ዳር ጨርቃ ጨርቅ ፋብሪካ አንጋፋ ባለሙያ ሁነው እያገለገሉ የሚገኙ ናቸው። እኛም እንግዲህ ከፕሮግራማችን ጋር አብረው ስለቆዩ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። እናንተም አክብራችሁ እኔን ለኢንተርቪው ስለጋበዛችሁኝ በጣም አመሰግናለሁ። ምክንያቱም ፋብሪካው የኛ ፋብሪካ ሳይሆን ይህ ፋብሪካ በከተማ ደረጃም አንድ ፋብሪካ በመሆኑ እዚህ በሚፈጠረው ችግር ውስጥ አላርም እንኳን ሳይጮህ ከቀረ የከተማው ሰው ምን ሆኖ ነው ፋብሪካው አላርሙ ያልጮህ ብሎ እስከዚህ ድረስ እንትን የሚያደርግበት ስላለ እና ይህንን እየመጣችሁ በመጎብኘታችሁ ኢንተርቪው በማድረጋችሁ እኔም አመሰግናለሁ። አዎ እኛ ለከተማው ሆነ እንደ አገር ትልቅ ባለውለታ ፋብሪካ ነው። እናንተ ባለሙያዎች ደግሞ እንዲሁ በእናንተ አማካኝነት ነውና ማህበረሰቡ ተገልጋይ እያደረጋችሁ የሚገኘው። በጣም እናመሰግናለን፣ ቆይታ ስላደረግን ክብር ይስጥልን። እሺ አመሰግናለሁ። እሺ መልካም የስራ ጊዜ ይሁን። በጣም አሪፍ፣ በጣም አሪፍ ነበር። አዎ መጨረሻ ምርቱ ላይ ተገናኘን። አይገርም ፈትል ክፍል ነው የነበርኩኝ እና ፈትል ክፍል ደግሞ የመጀመሪያው ክፍል ነው። የመጣውን ጥጡን ወደ ክርነት የሚቀየርበት ክፍል ነው እና በጣም ደስ የሚል ነው። ሰራተኞቹ ባህርዳር ጨርቃጨርቅን በጣም ነው የሚወዱት። ከቤተሰብ የመጣ ድርጅት ነው። አንጋፋ ተቋም ነው እና ለፋብሪካ ያላቸው ስሜት ልዩ ነበረ። አንቺ ጋር እንዴት ነበር? በጣም ደስ የሚል ቆይታ ነው ያደረግኩት። እኔም ጋር እንግዲህ ሽመና ክፍል ነው ያገኘኋቸው ሰዎች ደግሞ ረጅም ዓመት ያገለገሉ በሙያው ረጅም ዓመት ያሰለፉ ከቤተሰባቸው ሙያውን የወረሱ ባለሙያ ጋር ነው ቆይታ ያደረግኩ እና ሽመና ክፍል ከፈትል ክፍል ቀጥሎ ያለው ነው እና ብዙ የስራ ውጤቶች የሚከናወኑበት ነው እና በጣም አስገራሚ የክሩ እንዴት መጥበቅ እንዳለበት ክሩ እንዴት መጠቅለል እንዳለበት ከዛ ደግሞ እንዴት ወደ ፕሮዳክቱ ወይ ደሞ ወደ ምርቱ እንደሚሄድ ያየውበት ነው እና በጣም ቆንጆ ቆይታ ነበር፣ ማለት ነው። አው እንግዲህ ባሕር ዳር ጨርቃ ጨርቅ አንጋፋ ተቋም ነው። ዛሬ በተቋሙ ተገኝተን ደግሞ ሰራተኞቹ እንደዚህ አንሶላ ምርቶች ምን ውጤት እስኪያመጡ ድረስ የመጀረሻው ምርቱን እስከኝ የምናይበት ድረስ ቆይታ አድርገናል። እኔ በጣም ደስ ብሎኛል። ተቋሙ 954 ተመስርቶ እስካሁን ድረስ አገልግሎት እየሰጠ ያለ ተቋም ነውና ምን ያክል ለማህበረሰብ አገልግሎት እየሰጠ ያለ ተቋም ነው ከአንድ ሺህ አምስት መቶ በላይ ሰራተኞች ያሉት አንጋፋ ተቋም ነው እና ቤተሰባዊ የሆነ ትስስርም ፈጥሮላቸዋል። ና ጨርቃጨርቅ እንግዲህ ኮተን ለባህር ዳር መመስረት አንዱ ምክንያት ነው። በርካታ ወጣቶችን የሚያሳደገ ተቋም ነው እና እኛም ደስ ብሎናል። አዎ በጣም ቆንጆ ቆይታ ነው የነበረ ደግሞ በተጨማሪ ምን ታዘፍ መሰለሽ ባለሙያዎቹ ያላቸው ለስራ ያላቸው ፍቅር እንደገና ደግሞ ከቤተሰብ ወደ ቤተሰብ ተወራርሰው ነው የመጡት እና አንድነታቸው ይህ ሀገር ወደድነታቸውን ነው ለስራ ለስራ ያላቸው ፍቅር በጣም የሚገርም ሆኖ ነው ያገኘሁትና፣ በጣም ጥሩ ቆይታ አደረግን። አዎ፣ እንኳንም ከስቱዲዮ ወጣን። በረካችንን ይሄን ይመስል ነበር፣ የተከበራችሁ ተመልካቾቻችን። ስለዚህ በረካችንን ጨርሰናል። ወደ ውጭ እንውጣና ደግሞ ሌላ መልክ እንዴ። መልካም። እሺ፣ እሺ፣ አብራችሁ